ውድ የተከበራችሁ ቻናል ተከታታዮች ሰላም ጤና ይስጥልኝ። ድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እንዴት ሰላም። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ሀገራችን ላይ በጣም በርካታ እህቶቻችን እየተገደሉ በየቦታው እየተረሸኑ ያለበት ሁኔታ ነው ያለው ማለት ነው። በተለይ አማራ ክልል ላይ በጣም ብዙ ወጣት ህጻን ህጻን ልጆች እንግዲህ እየተሰወሩ እየሞቱ እየተገኙ ነው ያለው ማለት ነው። ከዛም አልፎ ተርፎ ደግሞ ከመሞታቸውም ከሞቱ አሟሟቱ እንደሚሉት ወላጆቻችን ማለት ነው፣ እንግዲህ በሚያሳዝን ሁኔታ እነዚህ ቤቶቻችን ገድለው በመግደላቸው እንኳ ሳይበቃቸው ሳይተዋቸው ጡታቸውን በመቁረጥ ሰውነታቸውን በመቆራረጥ በጣም የሚያስቀይም ድርጊት በአስክሬናቸው ላይ ፈጽመዋል ማለት ነው። እውነት ለመናገር ከአሁን በፊት ይሄ ነገር በትግራዩ ጦርነት ሰዓት ብዙ ቪዲዮዎች እየወጡ እያየናቸው ነበረ። እንግዲህ የኢትዮጵያ መከላከያ ሰራዊት እንግዲህ እኛ የምናውቀው የሀገር መከላከያ ሰራዊት ለህዝቡ፣ ለሀገር ድንበር እንደ ቆመ ነው የምናውቀው። እንደዛም ነበር ድሮ የምናስበው የነበረ ማለት ነው። አሁን ግን በየሰፈሩ፣ በየጥሻው፣ በየቤቱ፣ በየዩኒቨርሲቲው በተለይ አሁን ደግሞ በዚህ ሳምንት የያዙት ነገር በጣም የሚያስፈራ እና የሚያስቀይም ነገር ነው። ወጣት ልጆችን በአገኙበት ቦታ እየያዙ መረሸን፣ መግደል በማህጸናቸው እንጨት በመክተት ተሰቃይተው እንዲሞቱ በማድረግ በቃ በጣም የሚያስቀይም ቪዲዮዎች ነው። እንግዲህ እያየን ያለ ነው። እንግዲህ አንዳንድ ጊዜ ከሌ ሞተ ከሌ እንደዚህ ሆነ የሚል ነው የምናውቅ የነበረው እና አሁን ላይ ግን አገዳደላቸው ሳይቀር ቪዲዮ እየቀረሱ ነው የሚልኩት። በሚያስገርም ሁኔታ እንግዲህ እነኚህ ምስሎች ደግሞ በብዛት ያው ታውቃላችሁ፣ ቲክቶክም አይፈቅድም፣ ማንኛውም ሶሻል ሚዲያ አይፈቅድም። ቴሌግራም ላይ ነው እንግዲህ እነ የመሳሰሉ አስፈሪ እውነት ለመናገር እውነት ይህንን ግፍ የሚፈጽሙት ኢትዮጵያዊ ናቸው ወይ? ኢትዮጵያዊ ዜግነት ያላቸው ሰዎች ናቸው ወይ ለማለት ያሳፍራል ማለት ነው። ምክንያቱም በጣም አስፈሪ አስፈሪ ቪዲዮዎች ናቸው። እንዴት የሴትን ልጅ ጦት በዛን ደረጃ ማለት በቃ ጭካኔያቸው እንዴት ነው? ሰው እኮ ወይ በጥይት መታችሁ ትገሉታላችሁ፣ ወይ በሆነ ነገር መታችሁ ትገሉታላችሁ። ከገደላችሁት በኋላ ግን በአስክሪኑ ላይ መጫወት ምን አይነት ዝግጠት ነው? ምን አይነት ጭካኔ ነው? ምን አይነት እኔ እውነት ለመናገር አሁን እነዚህ ሰዎች ኢትዮጵያዊ ናቸው ወይ? የሀገር መከላከያ የሚባሉ ሰዎች ኢትዮጵያዊ ናቸው ወይ? እውነት እነዚህ ከኛ ጋር ተደምረው አንድ አይነት ናቸው ወይ? አይደለም እንኳን አስክሪን ጡት መጋጠጥ፣ ማኅፀን ውስጥ የማይሆን የማይሆን አካል መቆራረጥ ምናምን እንዲኛ እኮ ድሮ ሰው የሞተ ሰው ለመጠጋት በጣም የምንፈራነን። አሁን ግን ወዴት ነው እየሄድን ያለ ነው? ምንድን ነው እየተካሄደ ያለው? እውነት ይሄ ማለት ከአሁን በፊትም አይተናል እንግዲህ በትግራይ ህጻናቶች ላይ ትግራይ ወጣቶች ላይ ብዙ ነገር ሲደረግ አይተናል። ቪዲዮዎች አይተናል። ቪዲዮዎቹም ደግሞ ተቀምጠዋል። የምንክዳቸው ነገር አይደለም። እኔ አንዳንድ ጊዜ ቢያንስ ስትገድሉ እንኳን በቃ ለህዝቡ አይምሮ የሚጎዳ ነገር አታድርጉ። በቃ ከገደላችሁ አንድ ሰው ከሞተ ሞተ አይደለም። ያንን አስክሬን ጡት ቆረጣችሁ፣ ብልት ቆረጣችሁ የምታገኙት ጥቅም አለ ወይ? ጥቅሙ ምንድን ነው? ለእናንተ የሚሰጣችሁ ምንድን ነው ጥቅሙ? ማለት ሰው ሞተ ከሞተ በኋላ አስክሬኑን ስለ ቆራረጣችሁት አስክሬኑን እኔ እንጃ። እኔ እውነት ለመናገር በጣም ነው የሚያስፈራው። ምንድን ነው ጥቅም ታገኙታላችሁ? ወይደት በሉት ነው እየበላችሁት ነው ወይስ ምን ልታደርጉ ነው? አስክሬን የምቆራረጡት? የሰው እኮ ይገዳደላል፣ ግን ከገደላችሁ በኋላ አስክሬን መቆራረጥ፣ ጡት መቁረጥ፣ ማሕፀን መቁረጥ፣ በቃ አስክሬን መከታተፍ ቆይ ደስ በሎ ስለመከተፉት ነው ወይስ እኛ ሳናቀው እናንተ የሰው ስጋ መብላጅ ጀምራችኋል እንዴ? እኔ አይቻለሁ። በትግራይ የጦርነት ሰዓት የተደፈሩ ሴቶችን አይቻለሁ። የተገደሉ ሴቶችን አይቻለሁ። ብዙ አይነት ግፍ ሲፈጽሙባቸው አይቻለሁ። ባይኔ አልክድም፣ ያየሁትን አልክድም። እኔ ብክደውም ቪዲዮ አለ የተቀመጠ ቪዲዮ። ማንም ሰው ሁሉም ሰው በቪዲዮ እየቀረጻችሁ ስለሆነ ስትለቁት የነበረ የተቀመጠ ነገር ነው። መቼም ማጥፋት አትችሉም። በየቀኑ የምሰሯትን ነገር በቪዲዮ እየቀረጻቸው ራሳችሁ ስለሆናችሁ ለሚዲያው እያቀረባችሁ ያላችሁት ቪዲዮ ተቀምጦላችኋል። የጠፋ ነገር የለም። ለታሪክ እየተሰበሰበ እየተቀመጠ ነው ያለው። ይህንን ነው የሀገር መከላከያ ሰራዊት የምንለው። እኔ እውነት ለመናገር እኔ አላቅም። በጣም ነው የሚያስፈራው። በጣም ነው የሚያሳዝነው። ምን አይነት ጊዜ ላይ ደረስን? ምን አይነት ጉድ ነው የምንሰማው? ሰምተንም ሊሰምተንም እኮ ዝም ማለት አልቻልንም ጎብዝ? ሰምቶም ዝም የሚያስብል እኮ አደለም። በተለይ ደግሞ አሁን የመጣችሁት ዘመቻ ሴቶች ላይ ነው። ኦኬ፣ ይሄ የትውልድን የማጥፋት ነው። ኦልሞስት፣ አንድ ሴት ስትገደል ምን ያክል ትውልድ እንደሚጠፋ ሁላችንም የምናውቀው ታሪክ ነው። ጦርነት ሲነሳ እኮ ህጻናትና ሴቶች ናቸው ከጦርነት ቦታ ቅድሚያ እንዲነሱ የሚደረጉት። ምክንያቱም ህጻናትና ሴቶች አይኖራቸው ሴንሴቲቭ ስለሆነ በሚያዩት ነገር ስለሚረበሹ፣ ሁለተኛ ደግሞ አንድ ሴት ልጅ መሞት የለባትም ምክንያቱም ሴት ልጅ ዘርን የምትተካ ናት። ሴት ልጅ ስኖር ዘር የሚቀጥል ነው። ሴት ልጅ ከጠፋች ግን ዘር መቀጠል አይችልም። ያንን ነገር ነው እያካሄዳችሁ ያላችሁት። ሴቶችን አሁን ታርጌት ተደርጎ ሴቶች ናቸው በየቦታው እየተጠቁ ያሉት። ሴቶችን ነው በየቦታው እየገደላችሁ ያላችሁት። ሴቶችን ነው እየገደላችሁ አስክሬን እየገፈፋችሁ እያሳያችሁን ያለ ነው? ወይስ ከሴት ልጅ አስክሬን የሴት ልጅ ቆዳ መድኃኒት ነው ተብላችኋል? ነው የሴት ልጅ ስጋ እየበላችሁ ነው? ያልገባኝ ነገር እኔ እውነት ምናገር ግራ ተጋብቻለሁ። ሰው እንዴት ነው የሞተ ሰው አስክሬን የሚገፋው እንደ እኛ ዓለም ላይ እንኳ ይሄ ነገር ይገዳደላል። ሰው ማንኛውም ሰው ይገዳደላል። ኦኬ፣ ከገደላችሁ በኋላ ለምን ጥላችሁ አትሄዱም? ለምንድን ነው አስክሬን የምቆራረጡት? እንደ በጣም እኮ ነው የሚያስፈራው። ጋይስ፣ ቴሌግራም ላይ ገብታችሁ ቪዲዮውን ካያችሁ እኮ እንቅልፍ ነው የሚነሳችሁ። እውነት ይች- ሀገር ማለት ይቺ ናት ወይ? ሀገራችን ሀገር አለን ብለን እኛስ ወደ ሀገራችን ለመግባት ምንድን ነው የሚያነሳሳን ነገር? እውነት ለመናገር እኔ በጣም ነው የምፈራው። ምክንያቱም ይህንን ቪዲዮ እያየን ይህንን ጉዳጉድ እያየን እንዴት ነው ወደ አገር አለን ብለን ወደ ሀገራችን የምንገባው? እንዲ እዚህ ሰው ሀገር ላይ እንኳ ተከብረን፣ ቀን ሄደን፣ ሌሊት ሄደን አዳራችንን ስንሄድ ብናደር ማንም አይነካንም በሰው ሀገር ላይ። አገራችን ላይ ግን ቀን በቀን ኢትካ ዩኒቨርሲቲ እያወጣችሁ ተማሪዎችን ከሱቅ ተልካ ሄደች ልጅ እያያዛችሁ ማረድ፣ ቆዳ መግፈፍ ምናምን። ኧረ ወይኔ! ግንኛ ግን አሁን ነው ወይስ እኛ ማናቀው? ኢትዮጵያ ውስጥ ከሌላ ሀገር የመጣ ሰራዊት ገብቷል። ኢትዮጵያ ውስጥ ከሌላ ሀገር የመጣ ሰራዊት የመከላከያ ልብስ አልበሳችሁ አስገብታችሁ ከሆነ ንገሩ። ነው ወይስ ከኛ ጋር አብረው የአብ ማለት እኔ ግራ እየገባኝ ያለው እንዴ በዚህ ልክ ሴት ልጅ ላይ ጭካኔ ምንድን ነው ነው ወይ ሴት ልጅ በቀል አለባችሁ ነው ሴትን ለማጥፋት ነው አላማችሁ ወንድ እኮ ከወንድ ጋር ነው ማለት በቃ አለቀ አለለ ባለፈ አሁን ደሴ ላይ ከዩኒቨርሲቲ አውጥሳችሁ ነው አይደል እንደዛ የተጫወታችሁበት ደፍራችሁን በመድፈራችሁ እኮ ሳጠግቡ ስትቀሩ በእንጨት ማህጸኗን እንደዛ እንትን እያላችሁ ቪዲዮ እየቀረጻችሁ ምትለቁት ቢያንስ ወይ ቪዲዮ አትቅረጹ፣ ግዴላችሁ ቪዲዮ አትቅረጹ፣ ስገሉ ቪዲዮ አትቅረጹ። ቢያንስ ለአይምሯችን እንኳ እንኳን እረፍት እናገኝ። በቃ ሞቱ፣ በቃ ሞቱ በሚለው ብቻ እንድንያዝ አድርጎ አሁን እኮ አይምሯችን እንዲህ የማይጠፋ ጠባሳ እኮ እያስቀመጣችሁ ነው። ሁለተኛ ደግሞ የማይጠፋ ነገር ቪዲዮ እየቀረጻችሁ እየላካችሁ ነው። ቪዲዮ እየቀረጻችሁ ሶሻል ሚዲያ ላይ እያቀረባችሁ ነው። ይሄ ነው የሀገር መከላከያ ሰራዊት እንደኛ እኮ የምናውቀው የሀገር መከላከያ ሰራዊት ከህዝብ በፊት እኔ ልውደቅ የሚል ነው። ህዝብ አንድ ህዝብ እንዳትሞት እኔ ቀድሜ ከእሷ በፊት ልውደቅ የሚል ነው። ለህዝብ የሚቆም እኮ ነው፣ እኛ የምናውቀው መከላከያ ሰራዊት። ዛሬ የት ናችሁ? እኔ የኢትዮጵያ መከላከያ ሰራዊትን መፍራት የጀመርኩ አምስት አመቴ ነው። ምክንያቱም የትግራው ጦርነት ሰዓት እንዴት እያደረጋችሁ ሴትና ህጻናቶች ላይ እየተጫወታችሁ እንዴት እየገደላችሁ እንደዛ እያሰቃያችሁ ቪዲዮ እየቀረጻችሁ እየለቀቃችሁ እያየን ነበር። ከዛን ጀምሬ ነው የኢትዮጵያ ሰራዊት መፍራት የጀመርኩት። በጣም ነው የምታሳፍሩት በጣም